መጣው መጣው በአንተ መንገድ ከሙሉቀን መለሰ እስከ ሂሩት በቀለ ከአብተው ከበደ እስከ ተፈራ ነጋሽ እንደዚሁም በቅርቡ ደግሞ ወደ ጌታ ከመጡት ዘሪቱ ከበደና ቼሊናን ጨምሮ እጅግ ብዙ ተወዳጅና ታዋቂ የቀድሞ ድምፃውያን የዓለም ክብርና ዝናን ጥለው ዘላለማዊ ሕይወትን በመምረጥ ከድቅድቅ ጨለማ ወደሚያስደንቅ ብርሃን በመውጣት ወደ እግዚአብሔር መንግስት የተጨመሩና አሁን ላይ የገባቸውን የወንጌል እውነት ለሌሎችን በመምስከር ላይ ናቸው። ታዲያ በሀገራችን ታዋቂ ከሆኑ ሴት ድምፃውያን መካከል የሆነችውና ከሶስት አስርት ዓመታት በላይ የሙዚቃው ንግስት እስከ መባል የደረሰችው ድምፃዊት አስቴር አወቀን በተመለከተ ከሰሞኑ እየተወራና በብዛት ሲዘዋወር በነበረ አንድ የድምፃዊቷ መዝሙርን በተመለከተ ብዙዎች እንኳን ጌታ ረዳሽ ከዘፋኝነት ወደ ዘማሪነት ያወጣሽ እግዚአብሔር ስሙ ይባረክ እያሉ ሀሳብን ሲሰጧት የነበረ ሲሆን የተወሰኑት ደግሞ አስቴር አወቀ እንደዚህ ብላ መዘመሯ እምነቷን እንደቀየረች አያሳይም ሲሏት ተሰምተዋል። ይሁንና የአስቴር አወቀ መዝሙር ነው ተብሎ በተሰራጨው መልእክት ላይ ድምፃዊቷ ያለችው ነገር ባይኖርም በመዝሙሯ ላይ ያለውን የጌታን ፍቅር የሚናገሩትን ጥልቅ ግጥሞች ላስተዋልና መዝሙሩን በጥሞና ላዳምጥ ሰው ይህቺ ታዋቂ ድምፃዊት በግልጽ ያልተናገረችው ነገር ግን የተነካችበትና የተለወጠችበት አንዳች የህይወት ለውጥ እንዳለ በግልጽ ማስተዋል ይቻላል። ይህ መዝሙር ጥቂት ቆየት ያለና ብዙም ያልተደመጠ የነበረ ሲሆን አሁን ላይ ግን በፌስቡክ ማህበራዊ ገጽ ላይ የምናውቃት አስቴር በድኃኔ ይህንን መዝሙር ካጋራች በኋላ ብዙዎች እየተቀባበሉት ነው። መዝሙሩም እንደዚህ ይላል። ጊዜ የማይሽረው ፍቅርህ ገዛኝ ከእግር ስር ወድቄ ተንበረከኩኝ መጣ መጣው በአንተ መንገድ አንተ ብቻ ነ ሁሉን የምትወድ ያመንኩት ሲከዳኝ ፊቱን ሲያዞርብኝ ቀና ብዬ እንዲሄድ በእምነት ያጸናኸኝ፣ የበደለኝንም ይሁን ልውደደው ይቅርታና ፍቅር የአንተ መንገድ ነው፣ እኔን የማትረሳ አምላኬ አስተዋሼ፣ ባዘኔ በደስታ ሁልጊዜ ደራሼ፣ የሚልን እጅግ ድንቅ የግጥም ስንኞችንና እንደዚሁም ውብ የዜማ ፍሰት ያለው ይህ የድምፃዊቷ መዝሙር ነው ተብሎ የተለቀቀው ቪዲዮ ከተጋራ በኋላ እጅግ ብዙዎች ታዋቂ ድምፃውያን ጭምር የዓለም ክብር በቃኝ እያሉ ወደ ጌታ እንደሚመጡ ያሳይ ይሆናል እያሉ ሀሳባቸውን እየሰጡ ይገኛሉ። እንግዲህ ውድ የይሁን ሚዲያ ቤተሰቦች እንደሰማችሁት ነው። ይህ መዝሙር ከተለቀቀ በኋላ እንዳልናችሁ ብዙዎች ሀሳባቸውን እየሰጠቱ ነው። እስካሁን ግን ከድምፃዊቷ የተባለ ነገር የለም። እኛም የሰማነውን አጠር ያለ መረጃ አካፍለናችሁ ነበረ። ስለ ዘፈን ግን ባይብል ወይም ደግሞ መጽሐፍ ቅዱስ ምን ይላል የሚለውን ነገር በአጭሩ እንገራችሁም። አብዛኛውን ጊዜ ዘፈን መልክ መልኩን እየቀየረ መጥቷል። እያየነውም ነው። ይህን ያነሳንበት ምክንያት አንዳንዶች ስለ ፍቅር መዝፈን፣ ስለ ሀገር መዝፈን ኃጢአት ነው ወይ የሚል ጥያቄን እያነሱ ስለምናያቸው ነው። አንድ ምሳሌ ይባላል ምሳሌውም አዘለም አቀፈም ያው ተሸከመን ይባላል። እና ዘፈንም መልኩን ቢቀያይርና ርዕሱን ቢለዋውጥ ዘፈን ያው ዘፈን ነው። ዘፈን ማለት ባጭሩ የአጋንንት ግብር ነው። የእግዚአብሔር ነቢይ ኢሳይያስ ሲናገር፣ በዚያም የምድረ በዳ አራዊት ያርፋሉ፣ ጉጉቶችም በቤታቸው ይሞላሉ፣ ሰጎኖችም በዚያ ይኖራሉ፣ በዚያም አጋንንት ይዘፍናሉ ሲል ኢሳይያስ ምዕራፍ 13 ቁጥር 21 ላይ አስቀምጧል። ለሰራዊት ጌታ ለቅዱስ እግዚአብሔር የሚቀርበውን ዝማሬና ምስጋና የሚጸየፉ የአጋንንት ግብር ማድረግ ይባስ ብሎ የአጋንንት ማህበርተኛ አንድም ከክፉ ስራቸው የምንተባበር መሆናችን ማሳያ ነው። ከአጋንንትም ጋር ማህበርተኞቹ እንድትሆኑ አልወድም ይላል አንደኛ ቆሮንጦስ ምዕራፍ 10 ቁጥር 20። ዘፈን የስጋ ስራ ነው። ሐዋርያው ቅዱስ ጳውሎስ እንዳስተማረን ከነዚህም ከ16ቱ ድርጊቶች ውስጥ አንዱ ዘፈን ወይንም ደግሞ ዘፋኝነት ነው። የስጋ ስራም የተገለጠ ነው። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንአት፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ይህንንም የሚመስል ነው። አስቀድሜም እንዳልኩ እነዚህን ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል ገላትያ ምዕራፍ 5 ከቁጥር 19 እስከ 21። ዘፋኝነት በግልጽ መንግስተ ሰማያትን አይወርስም እያለ እንዴት ነው ሰው ወደ ዘፋኝነት የሚገባው ይህን ጥያቄ፣ በዘፋኝነት ህይወት ውስጥ ላሉ ወይም ወደ ዘፋኝነት እየተንደርደሩ ላሉ ሰዎች የምናቀርበው ጥያቄ ነው። ዘፈን የዝሙት ማቀንቀኛ ነው። በየመልኩ ሊመሰገን የሚገባው ሁሉን ያስገኘ ሁሉን የፈጠረ እግዚአብሔር ነው። ነገር ግን ፈጣሪው ሳይሆን ፍጡሩን ገዢውን ሳይሆን ተገዢውን ማወደስ ማለት ትልቅ አስጸያፊ ተግባር ነው። አንዳንድ ሰው በጣም ነው ግርም የሚለው፣ እግዚአብሔር ዘፈንን የሚፈቅድ ይመስል ከእግዚአብሔር ጋር ዘፈን ጨርሻለሁ፣ አሁን ይለቀቃል ይህንን ማሰብ እንኳን የተሳናቸው ብዙዎች አሉ እንዲውም አለምን የፈጠረ አምላክ እንዳይክብሩ ማወደስ ሲገባን በዘፈን አንድን ሰው አይኑ ጥርሱ አፍንጫው እያለን ከንቱ ውዳሴን እንናገራለን ከስልኩ እንኳን ዘፈን ለማጥፋት ያቃተው ትውልድ እኮ ነው ያለን በእውነቱ ስለዚህ ከእንደዚህ አይነት ተግባር መራቅና መሸሽ ተገቢ ነው መልእክታችን ነው አንዳንድ ሰዎች ያስደንቃሉ። እኛ እኮ ለመደሰት ነው የምንዘፍነው ነው የምንጨፍረው በማለት ሲናገሩ እናያቸዋለን። ለእነዚህ አይነት ሰዎች መጽሐፍ ቅዱሳችን እንደዚህ ይላል፣ ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለውም ማንር ቢኖር እሱ ይዘምር። ያዕቆብ ምዕራፍ 5 ቁጥር 13። ስለዚህ ማናችንም ብንሆን ስንደሰት መዘመር፣ ስናዝን ደግሞ መጸለይ እንዳለብን መጽሐፍ ቅዱስ ነግሮናል ውድ የሁ ሚዲያ ቤተሰቦች እንግዲህ በዛሬው ፕሮግራማችን ስለ ታዋቂዋና ብዙዎች ስለሚወዷት ድምፃዊት አስቴር አወቀ ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ መዝሙርን አውጥታለች ተብሎ ሲዘዋወር ከነበረው ቪዲዮ ጋር አስታከን ስለዚህ ጥቂት መረጃ እንደዚሁም ደግሞ ስለ ዘፈን ኃጢአት የእግዚአብሔር ቃል ምን ይላል የሚለውንም በአጭሩ ያቀርብላችሁ አጠር ያለ መረጃ ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም ማስተያየት ልሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ እንጠይቃለን። እናንተም አምናችሁና ፈቅደ ከሚያደርጋችሁ ከ19000 በላይ ሰብስክራይበርስ እንድደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰማቸው ብታውቋቸው ያናቸውን መንፈሳዊ መረጃዎች የእናንተን ሕይወት ያነጻሉ፣ እውቀትን ይጨምራሉ ያላቸውን ዝግጅቶች በተለየ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። እስከዛው ቻናሉን ሰብስክራይብ እያደረጋችሁ አሁንም ቤተሰብ መሆን አትርሱ እያለን በሌላ ፕሮግራም፣ በሌላ መረጃ እስከምንገናኝ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።